በእሱ አለመሸፈን አትሞክሪም፣ አብረን እንደመረመድ ሽኮቢያች ይታወቃል። ረ በኋላ ሰላም ሰላም፣ ቤተሰቦች እንደምንድን ናችሁ? እኛ እንግዲህ እግዚአብሔር የተመሰገነ ያው፣ ዛሬ በአዲስ ቪዲዮ መጥቻለሁ። ያው እንግዲህ ሰሞኑን ላይ ያለውን በኔና በሚት ጉዳይ ያለውን በሁለታችን መሀል ያለውን አይታችኋል። እኔ ግን እስካሁን ድረስ ያለው ነገር ምንም አልተዋጠልኝም። ከምንም በላይ በቃ ውስጤን እየረበሸው ነው። እንቅልፍ ሁሉ ነው ያጣሁት። እንዳያችሁት ልጁ የለም ነው እያለችኝ ያለው ግን እኔ ምንም የተዋጠልኝ ነገር የለም። በጣም ብዙ ሀሳብ ነው ያለብኝ። ምክንያቱም አውቃ ሊሆን ይችላል ብዬ ነው እያሰብኩ ያለሁት። እና ዛሬም ያው በድጋሚ መጥቼ እጠይቃታለሁ። ፈርታ ሊሆን ይችላል። እነ ሳሚ እንደዚህ አይነት ነገር ሲፈጠር ያው ባህል አለን እና ወግና ስርዓት ባለን ስላለን ያው ቤተሰቦችሽ እንዴት ሽምግልና ሳይላክ እንዴት ባህላችንን በቤተሰባችን ተሰድብ ያለሽ የሚለው ነገር ይፈጠር ይችላል የሚል አስተሳሰብ አለኝ። እስካሁን ድረስ ያንን ነው እኔ በህሊና ውስጥ እያሰብኩ ያለሁት እና ያም ስላለ አውቃ ሊሆን ይችላል ብዬ ነው የማስበው ይህን ነገር ተመርምር ያለውም ያለችኝ ያሳየችኝን ውሸቷን ሊሆን ይችላል ይህንን ነገር ያደረገችበት ምክንያት ይህኛው ስላለ የሆነ ሊሆን ይችላል ብዬ ነው ማስበው። እና እንግዲህ ዛሬም መጥቼ ያለው እጠይቃታለሁ። እርግጠኛ ነኝ እኔ ደግሞ ውሸቷን፣ እንደሆነ ልጁ በህይወት እንዳለ እርግጠኛ ነኝ። እና ያንን ነው ማስበው መጥቼ እጠይቃታለሁ። ያው እንደ ፈጣሪ ፈቃድ በህይወት ይኖራል ብዬ አስባለሁ። አውቃን የደበቀች ብዬ አስባለሁ። እንግዲህ የምትለንን አብረን የምናየው የሆነ

ለምን ደውላለሁ? ሁሌ እየደወልኩ ታዲያ መምጣት አለብኝ። ሰው ሲመጣማ ይነገራል። ድንገት መምጣት ጥሩ ነው። በሰላም ሌላ ቤት መረዳለን እና ምን አዲስ ነገር ያለ? አዲስ ነገር ምንም የለም። የለማ ማን አቷሽ? እውነቱን ንገሪኝ። በቃ እኔም እጠይቅሽ ብቻ እውነቱን መልሽ። እያወቅሽ ለምንድን ነው እንደ አላዋቂ ምቶ? እስከ ዛሬ የነበረውን ጉዳይ ታውቂዋለሽ፣ ሁሉንም ነገር አዲስ ነገር አለ የለም ሳይሆን አይደለም ያው ይህ ነገር ሲፈጠር ብዙ ነገር አለ፣ ቤተሰብ የሚባል ነገር አለ። እንዴት አሰደብሽን የሚባል ነገር ሊኖር ይችላል ብለሽ አስበሽም ሊሆን ስለሚችል እሱን እረዳሻለሁ። ግን ልጁ አልማታ ደጋግመ ስለ ልጁ አጠይቀኝ። በቃ አንድ ጊዜ ነገር ለምንድን ነው የማልጠይቅ? እውነቷን ነዋ ማወቅ የምፈልገው። እንዴት ነው ያልፈልን? አንተ ጓጓ ነበር፣ ታውቃለህ እንዴት እንደምጓጓ እንደነበረኝ። ስለዚህ በቃ አልሆነም፣ አስሬ ደግሞ አትጠይቀኝ። በቃ እኔ ምንም ማድረግ አልሆነም። አይደለም በቃ አውቀሽ ነው ይህን ነገር እየሸፈንሻለሁ። ምን ነው የምሸፍነው? እንዴት ነው አውቄ የምሸፍነው? እንዴ እንዴት ነው የማደርገው? ያለ አንድ ምክንያት እንዴት እንደዚህ በአንዴ እ ልጁ ሞተ፣ ጠፋ። ልጅ ትችያለሽ እኔ ነው ያጠፋት? እኮ ነው አይደለም? እንዴ! በቃ ይፈጠራል፣ እንደዚህ አይነት ነገር ሊፈጠር ይችላል። አዎ ከመጀመሪያ እግዚአብሔር ይሰጣል፣ ከሰጠ በኋላ ደግሞ ሊያነሳብ ይችላል። ምን ሊሆን አይችልማ! እንዴ ከሆነስ ምንድነው የምታደርገው? ፈጣሪ ያለ አንድ ነገር፣ እንዴት ነው እንደዚህ። አውቀሽ ነው እንደዚህ የሸፋፈንሽው እንጂ ልጇ አልሞትም ነው ሲጀምር። በቃ እንዴት ነው ምን ላረጋው? እንዴት ነው ምን ላረጋው? ነው የምሸፋፍነው እኔ እኮ ከዚህ በፊት እንዴት ሲረገዝ እንዴት ደስ እንዳለኝ ታውቃላ እንዴ። እኔም እኮ እንዳንተ ልጅ እጓጓለሁ። እንዴት ነው የምታስበው? ልውል እን እኔም እኮ በጣም ነው የተሰማኝ። እንደዚህ ያጠይቀኝ ሁ ይሰማሽማ፣ ለምነገርኩሽ በ አውቀሽ ነው ይህንን ሁሉን እያረግሻለሽ። አውቄ አደለም ልውል። አውቀሽ ነው አውቀሽ ነው አትበለኝ። እኔ አውቄ እንደዚህ አላረግም። ሲጀመር አልሞተም፣ እኔ እርግጠኛ ነኝ። ሰዎች እንዴት ነው ማስረዳት? እንዴት ላስረዳት ይችላል? እንዴት ነው ማስረዳት? አንደኛ ደግመን አብረን ሂደን ብንመረመር አብረን ሁለታችንም ደስ ይለኛል። ለምን ፈራሹ ታዲያ? እኔ እኮ ሴት ነኝ፣ ማርገዜንም አውቀው ነኝ ነኝ። ከዛም በኋላ ልጁም ደግሞ እንደ እኔ እንደማውቀው ነኝ ብቻ ነኝ። እየሰማሽ ነው? ምሰሚን ከሆነ ለምን አብረን ሂደን ድጋሚ ለምን አንመረመርም?

በራስሽ የምትተማመኝ ከሆነ አብረን ሂደን ዶክተር ጋር አብረን እንድትታዩ ይፈልጋል። ለምንድን ነው የሚያስፈራሽ የደበግሽው? ያለ አንዳች ነገር ይህንን ነገር ልታደርግ ያላሰብሽ እኮ የማትደብቂው ማትፈሪ ከሆነ ማለት ነው። ማትፈሪ ከሆነ እውነቷን ንገርች አብረን እንሂድ ሆስፒታል። ለምን ማልሄድበት ምክንያት እኔ ራሴን ስለማውቀው ነው። አንተን ደግሞ አላምንሽም እንዳልከው እኔም ደግሞ አልሄድም። አስሬ ምንድን ነው የሚያመላልሰኝ? ነገር የለብኝ ተኝቼ። ስለዚህ ይህን ያደረግሽው ማለት አንድ ነገር እውነታውን ንገርሽ። ልጁ ሆድሽ እየገፋ ከተወለደም በኋላ ከፍ እያለ ሲመጣ ስለሚያስታውቅ ለዛ ነው አውቀሽ ያስወረድሽው። ዮናስ ልጅ ስለሆነ አይደለም ነው ያስወረድሽው? በዚህ ምክንያት ይታወቃል፣ ይሄ ልጅ ተወልዶ ከፍ ሲል ይታወቃል ብለሽ ስላሰብሽ ነው ያደረግሽው፣ ያስወረድሽው። አዎ ያመኛል። እውነቱ ስለተናገርኩ ነው የሚያመኝ። ለምን እንደዚህ ብላ አጨቅጭቀኝ አታወራ በቃ። እንደዚህ አይነት ነገር አወራለሁ ያለበዛማ ያለንዳች ነገር አላስወረድሽውም። እኔ ልጅ ነኝ ያለ አስወረድኩ። አስወርደሽው ነው እንዴት ነው? አስወርደሽው ነው ልጅ ከፍ ሲል ይታወቃል ብለሽ ስላሰብሽው ነው ነው እንጂ። አባትነት እምነት ነው ነው የሚባለው። እና ታዲያ ሳታምኑ ብዬ ነበረ። ግን በኋላ ግን አንቺ ምንም ያደረግሽውንማ ታውቂያለሽ። በሷ ለመሸፈን አትሞክሪ፣ እውነቱን ተናገሪ። በቃ ያሸፈንኩ አይደለም ግን በሷ በቃ አጭ ቸካ የኔ ልጅ ስላልነበረ፣ ዮናስ ልጅ ስለነበረ፣ በኋላ ልጁ ከፍ ሲል ስለሚታወቅ፣ ስለአወቅሽ ነው ይህን ሁሉ ነገር ያደረግሽው፣ ያስወረድሽው። ሁን እንደዛስ በል እላለው። እርግጠኛ ብትሆኝማ አታደርጊውም ነበር። ዶክተር ጋር ሂደን አብረን እንመርመር ስልሽ እኮ እምቢ አልሽ። ይታወቃል። አንቺ እርግጠኛ ብትሆኝ ሆስፒታል እኮ አብረን ብንሄድ ማለት ነው። አስወርደሽ ይሁን፣ በራሱ ይሁን የጠፋ ይታወቃል። ሲጀመር እኮ ምንም ራሱ ባላስረዳ ራሱ ባለፈው ታምሜ እንደዛ እየሆን ታውቃለህ፣ ምን እንደሆነ ምን እንደተፈጠረ አውቀሽ እንደሆነ

ማለት ሳሚ ይምጣ። ስለዚህ ነገር እሱ ማወቅ አለበት፣ እውነታውን። ያለ አንድ ነገር ነገር አይደለም፣ አዲስ ነገር የለም። አይደለም፣ ያስወረድሽው አውቀሽ ነው፣ እያወቅሽ እንዳለ ዋቂ ለምን ትሆኛለሽ? አይደለም፣ እየተጣላክ አይደለም። አይደለም፣ እግዚአብሔር ይሰጥሃል፣ ይነሳብሃል። እንደዛ አይደለም። ምንም ለምንድን

በደንብ አስብሽ። እንደ ትልቅ ሰው ትልቅ ሰው ነው ነው እያሰብኩ ነው የምናገረው። እንዴት ታደርጋለች ብላ ውላ ጠርጥር። በቃ እንዴ፣ ለምንድን ነው እኔ የማደርገው? እንደዛኮ የማድረግ ሰው አይደለሁም፣ ታውቀኛለህ ሲጀመር። አረ ምን ማቅሽ ነገር የለው ሲጀመር። ሳሜት ነው ያለው ይህን ነገር፣ ማ እሱ ማወቅ አለበት

ምንም የሰራት ነገር የለም። የልጅ ፊት አንዴ እንኳን ያዩት